ለሰው ጉድጓድ ስትቆፍር እንግዲህ ወደ ራሷ ዙሮ፣ አባቷ በጥፊ አጠናበራት። እንግዲህ ኑሃሚን ሀብሌን ሰርቃለች ብላ በሌብነት ልታስይዛት ነበር እና ነገር ግን ኑሃሚ ቀርማቸው ተገኝታለች። ሰላም ጤና ይስጥልኝ። ውድና የተከበራችሁ አድማጭ ተመልካች ቤተሰብ እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበል። ዛሬ እንግዲህ በተወዳጁና በልብ አንጠልጣዩ በኑሃሚ ድራማ በክፍል ሀያ ሁለት ተከስተናል። በባለፈው ክፍል እንዳየነውና እንደተመለከት ነው እናትና ልጅ ተመሳጥረው እንግዲህ ኑሃሚን በለይኩን ፊት ለፊት እንግዲህ በሌብነት ሊያሳጧት እንግዲህ ተመሳጥረው ሀብል እንግዲህ የኑሃሚን መኝታ ክላስ ሻንጧ ውስጥ አድርገው ነበረ። ያንን ያየችውና የተመለከተችው ኑሃሚን እንግዲህ ያመጡትን ሀብል ወደ እነሱ ክላስ በማድረግ እነሱም እንግዲህ አቶ ለይኩን ባሉበት ላይ እንግዲህ ሀብሌን ሰረቀችብኝ በማለት እንግዲህ ኡኡ ስትል ክላሷን ፈትሽ አለው ስትልም ነበር። እንዲሁም ኑሃሚም ደግሞ እኔ ነጻነቴን ማሳወጅ ስለምፈልግ እባክዎን ጋሼ በማለት እንግዲህ ሄደው እንዲፈትሹ ክላሷንና ሻንጣዋን ተደረገ። በስተመጨረሻ ግን ኑሃሚ እንዴት እንዳደረገች ኤም ተናገረችል አባትየው ምክንያቱም ኤሚ እንግዲህ ያስቀመጠችውን ሀብል ብትፈትሽም ብታገላብጥም ልታገኝ አልቻለችም። ይህ አሳፋሪ በሆነው ድርጊታቸው እንግዲህ የተናደደው አቶ ለይኩን ኤሚን በጥፊ ያጠናብሮ እንግዲህ እናትየዋም ላይ እንግዲህ ጣቷን ቀስሮባታል። ይህ የአንቺ ውጤት ነው። እናት ለልጅ አርአያ መሆን እንዳለባት እንግዲህ አስጠንቅቆ እየነገራት ነው። እናትና ልጅ እንግዲህ የክፋትን ሴራ እንግዲህ ተላብሰው እዛ ቤት ያሉትን ሰራተኞች እንግዲህ በጣም ያሰቃያሉ ማለት ነው። እናም እንግዲህ ኑሀሚን ደግሞ ከእነሱ ፊት ለፊት እንግዲህ ተጋፍጣቸው አንገቷን ሳትደፋ መስራት ያለባትን ስራ እየሰራች ነገር ግን እነሱ የሚሉትን ነገር ወይንም እያደረጉ እየተገበሩ ያሉትን ነገር እንግዲህ ተጋፍጣ ትገኛለች ማለት ነው። እንግዲህ ናሆን ፍቅረኛውን ይዞ መጥቷል። ከዛ ከንትርክ በኋላ ከጥፊውን በኋላ እንግዲህ ወደ ጠረጴዛ ቦታ ሳሎን ይሄዳሉ። አምራንን ተዋወቋት። ዝናሽ ተጸይፋ ጣቷን ነው እጇን ሳይሆን ሰንዝራ የሰጠቻት። እናም እንግዲህ ትውቅ አደረጉ። ደስ የሚለው ነገር እንግዲህ አቶ ለይኩን የልጃቸውን ሞራል እየጠበቁ ይገኛሉ ማለት ነው። ምክር ቢጤም ጣል ጣል እያደረጉበት ነው። እናም እንግዲህ ልጅቱን ባይወዷትም ግን የልጃቸውን አእምሮ ላለም መንካት በማለት እንግዲህ ነገራቶቹን በትህትና ለማየት ሞክረዋል። ወይዘሮ ዝናሽ ግን ማነሽ የን ማነሽ የት የነማንዘር ነሽ እያለችም ጠይቃታለች። አእምራንም እንግዲህ ስንት መከራ ያየችበትን እነሱ ፊት አእምራና ተውባ፣ እንዲሁም ደግሞ ዲስፕሊን ኑሯት፣ ስነስርዓት ኑሯት መቅረብ ነበር የፈለገችው። ሆኖም ግን እንግዲህ በነሱ በኩል በቤተሰቦቹ በናሆም ቤተሰቦች በኩል ተቀባይነት አላገኘም። ኤሚ እንግዲህ በጣም ደስ ብሎኛል የወንድሜ ፍቅረኛ በማለትም እንግዲህ ቆንጆ እንደሆነችም ትነግራታለች። አመሰግናለሁ ብላለች አምራንም። እናትየዋ ግን እጅጉን በጣም የሰው ንቀት አለባትና ወይዘሮ ዘማሽ አልተዋጠላትም። ንብረትም ሀብት እድገትም ታጸናለች። አምራንም እንግዲህ ከናሆም እንግዲህ እየዘረፈች ለኤርሚያስ ያቀበለችውን መኪና መኪናም አለኝ ቤትም አለኝ በማለት እንግዲህ ተናግራለች። ናሁም እንግዲህ አምራንን በጣም ስለሚወዳት የኔ ልዕልት እያለ እየተማለልባትም ይገኛል። ያ ማለት እንግዲህ በስነ ምግባራቸው አንድ ናቸው፣ አጥፊ ናቸው፣ አጫስ ናቸው፣ ይሰክራሉ፣ ይጠጣሉ። ያው ድስት ግጣሙን አያጣም እንደሚባለው። እናም እንግዲህ ናሁም በጣም ነው የሚወዳት ነገር ግን የቤተሰቦቹን ፍላጎት አታሟላ። በተለይ የአባትየውን ማለት ነው። አባትየው እንግዲህ አይኑን የጣለውን ኑሀሚ ላይ ነው። እናም እንግዲህ አምራና ተውባ ልብስ ቀይራ ጠረጴዛ ዙሪያ ላይ እንድትገኝ ቢሮም፣ ነገር ግን ወይዘሮ ዝናሽና ልኤሚ አልፈቀዱላትም፤ እሷም አልፈለገችም ማለት ነው። ሆኖም ግን ልብሷን ቀይራ በዛ በሳሎን ኮርደደደደድ ስችል እንግዲህ እጅጉን በጣም ከልቡ የመነጨ ደስታም ታይቶበታል። ናሆም ማለት ነው። አባትየውም እጅጉን በጣም ደስ ይሰኛሉ። ናሆሚ ይህን ሲያዩት፣ ኑሃሚን ሲያዩት ማለት ነው። እናም እንግዲህ ይህንን የምታየውና የምትመለከተው አእምራን ደግሞ ረረድብን ጨሰስ እያለችም ተመልክተናታል። እናም እንግዲህ ምን ብትለብስ ምን ብትዋብ እንግዲህ ከኑሃሚ እኩል ልትወዳደር አትችልም። ኑሃሚ ተፈጥሮ ነው። እናም እንግዲህ ማዕዱን ካቀረበችላቸው በኋላ መልካም ማዕድ ብላቸው ከተሰናበተች በኋላ ወደ ግቢ ወጣ ብላ ጎርደደድ በምትልበት ሰዓት ኤርሚያስን ታገኘዋለች። እጅጉን በጣም ተናዳ አንተ ደግሞ እዚህ ምን ልታደርግ ነው የመጣኸው? በማለትም ስትጠይቀው የዚህ ቤት ሹፌር ነኝ በማለትም ይናገራታል። ላንቺ ላለማረግ አንቺን መራቅ አልፈልግም በማለት እንግዲህ ሲናገር ያላሰበችውና ይሆናል ብላ ያልጠበቀችው ነገር ስለሆነ በጣም ተናዳ ብው ብላ እንግዲህ ወደ ቤት ገብታ በሩን በኃይል እንግዲህ ስትዘጋ፣ እችናት አለ ለልጄ ሚስት ያልከው እያለች እንግዲህ ወይዘሮ ዝናሽ እች ስርዓት እንኳን የለላት የሰራተኛ ስርዓት የለላት ብላም እንግዲህ በአምራን ፊት እንግዲህ ዘለፍ አርጋለች። አቶ ለይኩንም እንግዲህ አረባከሽ። ማዕድ ላይ ንን ያለ ነው፣ እንግዳ ፊት ን ያለ ነው በማለቱም ነገሩን ቀዝቀዝ አድርገውታል ማለት ነው። ውድና የተከበራችሁ አድማ የተመልካች ለዚህ ቻናል አትሲሆናችሁ ቻናሉን ሳብስክራይብ አድርጎ በስተመጨረሻም እንግዲህ ሁሉም አቶ ላይ ኩንም እንግዲህ የሚሄድበት ስራለኝ ብሎ ከማዕዱ ተነስተዋል። እንዲሁም ወይዘሮ ዝናሽም ማለት ነው። እናም እንግዲህ አምራን ወደ ቶይሌት መሄድ ፈልጋለው በማለትም እንግዲህ ስታመራ ከኑሃሚ ጋር ይገናኛሉ። ኑሃሚና አምራን እንግዲህ አምራን እጅግ በጣም እየቀናችባት ነው። እናም ትልቅም ስጋት አለባት ናሆሚን ትነጥቀኛለች ብላ እንዲሁም ደግሞ የናሆማ አባትም ምርጫ ስለሆነች ማለት ነው። እናም እንግዲህ ኑሃሚ እንግዲህ ፀጉሯን ሁሉ ይዛ እንግዲህ ጨምድዳ የናሁምን ህይወት ልታበላሽ አቺም አንቺና የኤርሚያስ በማለትም እንግዲህ ለክልካቸውን ነግራቸዋለች ማለት ነው። እናም ተዛዝተዋል። አምራንም ናሁም የኔ ነው በቅርብ ቀን አገባዋለሁ ብላታለች። ኑሃሚንም እንግዲህ አታገቢውም አምራንን ከአምራን ህይወት ውጪ በማለት ማስጠንቀቂያ እየሰጠቻት ተመልክተናል። በጣም ተናዳ እንግዲህ አላልዋት ሁሉ እንግዲህ ከመናደድ የተነሳ መሄድ እንዳለባት ለናሆም ትነግረዋለች። ውጭ እንግዲህ ኤርሚያስና ግንታ ተገናኝተን እናንተ ማውራትና ምንነጋገረው ነገሮች አሉ ብላ ቀጥለዋለች ማለት ነው። ኤርሚም እንግዲህ እጅጉን በጣም እሷን አይፈልጋትም እሚፈልገው የሚፈልገው ኑሃሚን ነው። እና እንደ ኑሃሚ እንኳን አትሆኝ ምን ብትለብሽ እንኳን ሲላትም ነበረ። ይህ ደግሞ እውነት ነው። ውድና የተከበራችሁ አድማ የተመልካች ላይክ ና ሼር እንዳይረሳ ማለት ነው። በስተ መጨረሻም እንግዲህ ወይዘሮ ዝናሽ የተቀጠረውን ሹፌሯን መተዋወቅ ፈለገችው። ኤሚን እንግዲህ አንጭና ሹፌሩን ልተዋወቀው ስትል አመጣችና አስተዋወቀቻቸው። አንቺ ሂጂ አለችና ወይዘሮ ዝናሽ እንግዲህ ያልታሰበ ዱብዳ ኤርሚያስ ላይ አወረደችበት። ኤርሚያስን አፈፍ ልታደርገው ሰፋ አለችበት። በጣም ልቧም ደነገጠ፣ እጅጉን በጣም ወደደችው። ኤርሚያስ እንግዲህ ኑሃሚን ብሎ ገብቶ ትልቅ ጣብቂያ ውስጥ እንግዲህ ገብቶ ይገኛል ማለት ነው። እናም እንግዲህ ይህንን ያየችውና የተመለከተችው ደግሞ ኑሃሚ በጣም በወይዘሮ ዝናሽ ስነ ስርዓት በጣም ገርሟት ደንግጣ ክው ብላም እንግዲህ ስትመለከታት፣ ኤርሚም እንግዲህ ወይዘሮ ዝናሽ አፈፍ አድርገው ሊስሙትም አስበዋል። ኤርሚም ወደኋላ በመሸሽ እንግዲህ በጣም ተደናግጦ ይገኛል ማለት ነው። አንተ የኔ ብቻ ሹፌር ነህ። ከዚህ በኋላ እንደውም የኤም ልትሆን አትችልም። በማለትም እንዲት ነው እንዲት ነው የሚያምረው እያለች እንግዲህ ተማርካበታለች። አቶ ለይኩን ደግሞ እንግዲህ ሰው ቀጥሮ አምራን የምትባለዋን ሰው እንግዲህ ማነች፣ ወዴት ነው የምትወጣው፣ መግቢያዋ፣ መዋያዋ፣ ስራዋ ምንድን ነው የሚለውን ነገር ለማጸናት እንግዲህ ሰው ቀጥረዋል ማለት ነው። በሌላ በኩልም እንግዲህ ወይዘሮ ዝናሽም እንግዲህ የሚገርመው ነገር ለኤርሚያስ እንግዲህ ዛሬ መታ ምሳ ላይ የተገኘችዋን ሴት አይታታል አይደለ? እሷን፣ ስለ እሷ ሁሉንም ነገር እንግዲህ አንድ በአንድ የእነማንና ስራዋ ምን እንደሆነ ማንች እሷ የሚለውን ነገር ልታጸናልኝና የእሷን ጉዳይ ሁሉንም ኢንፎርሜሽኖችን ሰብሰብ አድርገሽ እንድታመጣልኝ ብላዋልሽ ማለት ነው። እናም እንግዲህ ትልቅ ሰጣ ገባ ውስጥም እንግዲህ ኤርሚያስ ዱብዳ ሞርዶበታል ማለት ነው። በሌላ በኩል እንግዲህ ኤሚ ኑሃሜን እንደምታመናጭቃትና አጥብቃ እንደምጠላት ስለነገረችው እሷን እጅጉን በጣም ጥልት አድርጓታል። ነገር ግን ከኑሃሚ ላለመራቅ ሲል እንግዲህ ሁሉንም ነገር አውቆ እንዳላወቀ ሰምቶ እንዳልሰማ ሆኖ ተመልክተነዋል፣ ማለት ነው። ውድና የተከበራችሁ አድማጭ ተመልካች ቤተሰብ እንግዲህ ለዛሬ የነበረን የክፍል ሀያ ሁለት የኑሃሚን ድራማ እዚህ ጋር ተጠናቋል ማለት ነው። ቀጣይ ክፍልስ ምን ይከሰት ይሆን የሚለውን ደግሞ በቀጣይ ክፍል አብረን የምናይ ይሆናል። ያም ይሆን ይህ እንግዲህ ኑሃሚ እና ናሁም መጋባታቸው የማይቀር ነው። አምራንም እንግዲህ ህልም ሆኖ ይቀራል ማለት ነው። ኤርሚም እንግዲህ በወይዘሮ ዝናሽ አይን ገብቷል ማለት ነው። የሚገርም ታሪክ ነው። ውድና የተከበራችሁ ቤተሰብ ቀጣይ ክፍልስ ምን ይከሰት ይሆን የሚለውን ደግሞ በቀጣይ ክፍል አብረን የምናይና የምንመለከት ይሆናል። እንግዲህ ድራማዎች ሁሉ አስተማሪ ናቸው እና እኛም ደግሞ ብዙ ነገሮችን እንደተማርንባቸው ተስፋ እናደርጋለን። በተለይ ደግሞ የኑሮ ደረጃ እዚህ ላይ እንግዲህ የኑሮ ደረጃ በጣም የሚያጠነጥን ድራማ ነው።